በመልክም በአቋምም በትወናም በዳንስም እንከን የለሽ የሚባለው ሀርቲክ ሮሻን አንደኛ ላይ ነው የተቀመጠው። አንድ ወቅት እንዲህ ወርልድ ፕሬስ ዳት ኮም ይዞት ከመጣችው የዓለማችን ምርጥ ዳንሰኞች መካከል ከነ ማይክል ጃክሰን ጋር የተጠቀሰው ሀርቲክ ሮሻን ነው ማለት ነው። በጣም የሚገርም ዳንሰኛ ነው። ከቦሊውድ ያለፈ ዝና አለው ማለት ነው። ሌላኛው እንግዲህ የተቀመጠው ፐርቫሁ ዴቫ ነው። በፊልም እንግዲህ እናውቋለን በተለይ ኤቢሲዲ ላይ የተመለከታችሁት ፊልም ማለት ነው። በጣም ተወዳጅ የሆነ የዳንስ ፊልም ነው። እዛ ላይ እንግዲህ የምንመለከተው ፐርቫሁ ዴቫ በጣም ገራሚ ዳንሰኛ ነው አይደል? ፊልሞችንም ዳይሬክት በማድረግ ነው የምናውቀው ማለት ነው። እሱም እዚሁ ላይ እንግዲህ ሁለተኛ ሆኖ የተጠቀሰ ነው ማለት ነው። ወርልድ ፕሬስ ዳት ካም ይዞት ወጥቷል ማለት ነው። ሌላኛው ታይገር ሽሮፍ ነው። አሁን ላይ በጣም እንግዲህ ዳንሰኛ ከሚባለው የቦሊውድ ምርጥ ዳንሰኞቹ መካከል ታይገር ተጠቅሷል። ሌላኛው ደግሞ ማለት ነው ማቢሆን ጥሩ ነው፣ ራንቪር ሲንግ በጣም አሪፍ ዳንሰኛ ነው። እንደሚታወቀው በትወናውም እንግዲህ በደንብ የሚያሳምለን ተዋናይ ነው። ራንቪር አሁን ላይ እንግዲህ ፖሊቲካ ላይ ከነገሱ ምርጥ ዳንሰኞች መካከል ራንቪር ሲንግ ይጠቀሳል። ሌላኛው እንዲሁ የሚቀጥለው ሳሒድ ካፑር ነው። ሳሒድ ካፑር እንግዲህ እንደምናውቀው ትወና ብቻ አይደለም። አሁን ላይ ግን በነገራችሁ ላይ ማለት ነው ሳሒድ ካፑር እንዳመጣጡ አይደለም አይደል? ያለው በጣም ተመንጥቆት ደረጃ ማለት ያው ይተውናል ግን ያው ሻሩካን ይተካል ምናምን ሲባል የነበረ በጣም ግሩም ግሩም ግሩም ተዋናይ ነው። አሁንም እያሳየን ያለው ነገር ምርጥ ነው። ነገር ግን እኔ ሳስበው ከዚህ በላይ መሆን ነበረበት። ሸሂድ ያው ምርጥ ዳንሰኞች መካከል ተጠቅሷል። ሌላው ከተጠቀሱት መካከል ደግሞ ረምቢር ካፑር ነው። ምንም ጥርጥር የለው ትወናም አንደኛ ዳንስ ምርጥ ነውና፣ እስኪ ለናንተ ከሚያሳምኗችሁ ምርጥ ዳንሰኞች መካከል ቦሊውድ ውስጥ ስማቸውን ብትጠቅሱልኝ ደስ ይለኛል። ማን ነው ለናንተ ተወዳጅ ዳንሰኛ?